እሷኮ አብዳለች ለምን እናንተ አትረዷትም ከዛ ነገ ዛሬ ነገ ዛሬ እያልሽ ስራሽን ስል ብሶተኛ ሆነ በጣይ። ለምን እንደሆነ ታውቃላችሁ? ይላል። ይሄ ቲክቶክ ላይ የሚገኘው ገንዘብ እንደ ቀልዳችሁት፣ እናት እንደ ቀልዳችሁት በየትኛው እንግሊዘኛ ነው? እሷ ተዋት፣ እሷ ስሟ ጠፍቷል ብላችሁ ደግሞ ፊንገር ሾ በእንግሊዘኛ ውሸቷ ነው። አሁን ቅድም እኔና ዲያቡ ስልክ ቴሌፎን አውራን ስላለች ሴትኛ ዳሪ እና ነገር ወደ ምር ሄደ። እኔ እኮ አልወድም ወደ ምር። እኔ ለብስ የሚጠፋ የሚጠፋ ነው የሚመስለኝ እዚህ እንትን ላይ አልወድም። አንዷ አለም ተፈታ። ኮንግራጁሌሽን፣ እንኳን ደስ አላችሁ። ምክንያቱም ሐቅ እውነት ካለው መፈታት አለበት ሚሄዱበት ገንዘቡ ቀላል ገንዘብ አይደል፣ ገንዘቡ ማለት ነው። ገንዘቡ ቀላል ገባችሁ፣ ማንም ገንዘብ ነው የምታገኙ፣ ምንደርስ ተቀላችሁ ገንዘብ ባይሃመት ልብ ባህር ነው የምትላለች። እኔ ከዛ ቀን ጀምሮ ግን እንደዛ ካለች ጀምሮ ምንድን ነው ብዬ ካወቅኩ በኋላ ገንዘብ ላይ ያለ ሬስፔክት ነው። ገንዘብ በነገራችን ላይ ገንዘቡ ቀላል ገንዘብ አይደለም፣ የሚገኘው ገንዘብ ኦኬ፣ መተዳደሪያ ይሆናል። በተለይ ለነሱ አረብ ሀገር ለሚኖሩት ልጆች፣ ሀገር ቤት ለሚኖሩት ልጆች ትልቅ ገንዘብ ነው። ኦኬ ስለዚህ አሁን የሚያባላቸው ይሄ ገንዘብ ነው። ገብቶችኋል። እኔ የሚያሳዝነኝ ምንድ ታውቃላችሁ ምን የሚያሳዝነኝ ምንደሆነ ታውቃላችሁ። ከዚህ በሰላም በሌላ ኮምፒቴሽን ከዚህ በለጠ መስራት ይቻላል። አሁን ይሄ ለእኛ ማፈሪያ ነው ማለት የኢትዮጵያ ሴት በእንደዚህ መልኩ መገመት የለባትም። ያው ገበና የሚባል ነገር አለ። ገባችሁ። ከነገና ደግሞ ምንም ቢሆን ምንም ቢሆን በዚህ መልኩ ሲነሳ ለሴት ልጅ ጥሩ አይደለም። አንድ ወንድ መጥቶ የውጭ ዜጋ ሆኖ መጥቶ አስባችሁታል። እንደዚህ ነው እንደዚህ ነው እንደዚህ ነው ሲል ምንም ቢሆን በሳይድ ባኒዝም እሷ የኛ ስለሆነች ሲሆን ሳይሆን ይሄ ወንድና ሴት የሚፈጠር በፍቅር መጣላት ምናምን፣ በገንዘብ ግን አይነት ነገር በቃ ለጥቅም የቀረበችው ለምናምን፣ እናንተም ችግር አለባችሁ። ገባችሁ? ገባ? ስለዚህ እች ልጅ ሄደ አምቃው አምጣ ብለው አይደለም። በነገራችን ላይ ራሱ መጥቶ ራሱ ፈልጎ መጣ፣ ጊፍት ሰጣት። ገባችሁ? ያ ነው ልዩነቱ። ጊፍት ከሰጣት በኋላ ደግሞ ምናልባት በውስጥ በኩል በውስጥ በኩል ደግሞ ቴሌፎን ሊቀያየሩ ይችላሉ። አይኖት ምናልባት ያዋጣል ብላ ሞከራው ሊሆን ይችላል። መጨረሻው ግን ላይሆን ይችላል። ከሰጠ መቀበል ነው። መክሰስ የለበትም። እሱስ ቢሆን ለእሷ ብቻ የሚሰጠው ስለወደዳት አይደለም። ገባችሁ? ግና ስለወደዳት ነው እንጂ እኛም አለን አይደለ? ሌሎችም ሴቶች አሉ አይደለ? ግን ከእሷ ጋር ስፔሻል የሆነ ነገር ኮሚኒኬሽን ፈልጓል፣ የሆነ ነገር ፈልጓል። ስለዚህ ኤክስትራ ለእሷ ብዙ ገንዘብ አፍስሷል፣ ለመወደድ ብሎ ማለት ነው። ታዲያስ እኛ አለን አይደለ? እንዲ ዲያቡዬ ታዲያ አንተ ሰውዬ ተወኝ፣ ተወኝ፣ ተወኝ። እዛው እዛው ከእንትን ችግር አንዳንድ ጊዜ ያለን እኛ ጋር አይመጣም፣ እንዴት አይደል? ግን እኛ እሱ ፊት ውስጥ አልሞላን ወይ ሌሎቹ አልሞሉ። ስለዚህ ለእሷ እሷን ለማግኘት ብሎ አድርጓል። ኦኬ፣ ይሄ ደግሞ ማንኛውም ሴት ላይ ፈልጎ እንጂ ኪሱ ገብታ ምን ብላውን እሱ እንደሚለው ይሄ ብላው ምናምን፣ ብላው ምናምን የሚለው ነገር እኔ ብዙ አሳማኝ አይመስለኝም። እሱ ብላው የሆነበት በርበሬያችን በቃ፣ በርበሬያችን፣ በርበሬያችን ችግር ፈጥሯል። ይሄ በርበሬ ይህም በርበሬ አውጦ አውጦ እና አንዳንድ ጊዜ አንዳንድ ጊዜ ብትሰሙ በውስጥ በኩል ያለውን ጉድ ብትሰሙ ከእሷ የበለጠ አሳፋሪ ሕይወት የያዛቸዋል። አሳፋሪው ከጊፍት ጋር የሚወጡ እሷ አንድ ነገር ንገራቸው። እዚህ ሚዲያ ላይ ያለ በሙሉ ጤነኛ ነው። በነገራችን ላይ ጤነኛ የእሷ ምናልባት እንደዚህ ግልጽ ስለወጣ ነው እንጂ ሁሉም ሁሉ ሁሉ እንደው ዘጠና ፐርሰንቱ የሚያደርጉት ነው። ዘጠና ፐርሰንቱ ግን ምን ችግር አለው ነው የምለው፣ ችግር የለው። ገብቷችኋል? ምን ችግር አለው? ምን ችግር ሁለት ነገር፣ ሴት ስትወኝ ሁለት ነገር ትጠቀሚያለሽ። በነገራችን ላይ ብሩን እንጀይ ታደረጊዋለሽ፣ ሰርየውን እንጀይ ታደረጊያለሽ። ምን ችግር አለው? ለምን የምታካብዱት? ስራ የምትሰሩ ሰዎች፣ አከሌ እንዲሰራል አከሌ እንዲብላችሁ አትበሉ። ዱት እስ ዩር ላይፍ። ያዋጠኛል ካልሽ ይመቸኛል ካልሽ አንድ አንድ ህይወት አንድ ላይፍ ነው ያለች፣ ገባት። ሁሉም የሚያደርገውን ነገር ነው የምታደርጉት። ማንም ጤነኛ እዚች ላይ እግዚአብሔር ምስክሬ ነው የማያደርግ የማይታማ ተአምር ለዚያም ተአምር ታሪክ እንደዚህ ተሸክሙ የሚኖር ስለዚህ፣ አትጨነቂ ዲቦራ፣ አትጨነቂ። ዋና አንቺ ሰው አትንኪ፣ ሰው አትንኪ፣ ሰው ላይ ጣጣት በይ እንጂ ያንቺ ጉዳይ ነው ማንም ጉዳይ አይደለም። ሁሉም ተንጠልጥላ ልንገርሽ፣ አሁን አንዳንድ ጊዜ እንዲህ የሚሉ አሉ። ወድጀው እኮ አግብቼው ነው። ምኑን ወደሹ? ምኑን ወደሹ? ይኸውላችሁ እኔ በአሁኑ ሰዓት ወድጀው አግብቼው ነው ምናምን በጣም ብዙም አንድ የሆነ ነገር አለ የምትጠቀሙበት አንድ የፈለጋችሁት ነገር አለ ሰውየው ጋር ዛትስዋይ የምታገቡት በተለይ ዲያስፖራ ሆና ዲያስፖራ ሆኖ ወይም ደግሞ ትንሽ የሆነ እንትን ካለው ብሩ ነው የምታየ ልብስ ካለው ማንን ነው የምትወጂው ስትባል ራሱን የቻለ የተደላደለ እንዲሆነ እንዲሆነ ኖ ነው ውሸት ማንን ነው የምትወጂው ስትባል እራሱን የቻለው ያሹ ያ ገንዘቡ ነው ራሱን ያልቻለ ቤት ውስጥ የሚበላ ራሱን ይዞልሽ የሚመጣ ለምን አታገቢ ለምን አቶጅም? እሱ ባይዘዌ ነጠላ የለበሰችው ሻሽ ያሰረችዋም ራቁቷን የወጣቸውም እዚህ ላይ የተቀመጠቸውም ላይፏን የሚያሳምርላት ከሆነ ታደርግባለች። ረፊ ረፊ፣ እንደዚህ አይባለም፣ አይባለም። ሁሉም ገረድ ነው በዚህ ምድር ላይ ልዩነቱ የአሜሪካን ገረድ አለ አንዱ ግማሹ ምናልባት የሆነ የአይቲ ገረድ ነው። ሁሉም ገረድ ነው። ሁሉም ገረድ ነው። እና በአጠቃላይ ብልጥ ከሆንሽ ኔ መቤት አንቺ ብልጥ ከሆንሽ ምንድነው ማድረግ ያለብሽ? አንቺ ብልጥ ከሆንሽ ሰውየውም በውስጥ በኩል እንትን ብለሽ፣ ምክንያቱም ፎንቃ ይዞታል የፍቅር ወይ ደግሞ እንደኔ እንዲህ ብለሽ ለመድኃኒዓለም ስትሰጪ ሐኪም ቤት ታገኝ። ግን አልበድለሽም፣ እወድሻለሁ ነው ያለሽ አይደለ? እንደዚያ ነው ያላት፣ እወድሻለሁ ነው ያላት። ስለዚህ እሱን የወደደው እንጂ ልጅቷ ላትወደውም ትችላለች። የማትፈልጊ ከሆነ ማስቆም ይቻላል። ማስቆ እዚህም ሀገር ማስቆም ይቻላል፣ ግን ፍቅር ስለሆነ በኃይል መሄዱም ጥሩ አይደለም። ምክንያቱም በቃ መፍረድ አይቻልም። ኦልሬዲ ተጠግተሽዋል፣ አውረተሽዋል፣ ምናምን ነገር ነገር ጀምራችሁ ከዛ በኋላ በቃ እሱ በጸባይ መላቀቅ ነው። ከእንደዚህ አይነት ሰዎች ጋር ችግር ነው። አንዱ ወዶ አንዱ ሳይወድ ሲቀር መጨረሻው አያምርም። ቻሪቲ ጅማ፣ እሺ፣ እግዚአብሔር ያለቀን። እሺ፣ ችግር የለውም እሺ እንትን እላለሁ ጎበኛለሁ፣ ጽፈሽልኛል በውስጥ አይኗቃለሁ፣ ብቁ አይደለሁም ብዬ እኮ ነው። እኔ ሰውየው ወሬኛ ነው። ኖ ኖ፣ አትፍረዱበት፣ አትፍረዱበት። ፎንቃ እንዲ ነው የሚያደርገው። ፎንቃ መች ይለቅሻል? እንዲህ አድርጋኝ፣ እንደዚህ አድርጋኝ። አላረጋችሁትም እኮ አላረጋችሁትም። አፍቅሬ ያለው ማለት ሌላ ነገር እኮ ነው። አጥቼሽ አለው በቃ እንዲያን ጋይ ይቺ እንደዚህ እንዲህ ነው የሚልሽ። የሰው እንትን ይለያያል። እግዚአብሔር ይስጠው ከምሱ፣ እግዚአብሔር ይስጠው የወንድ ልክ ነው መድኃኒዓለምን እንደኔ አይነቱ ቢደርስባችሁስ ውስ እንዲሁም ስነስርዓት አለው። እግዚአብሔር ይስጠው እግዚአብሔርን እግዚአብሔር ይባርከው። ምንም ቢሆን ያደጋገ መማር ይማር አይማር አላውቅም። ከእንግሊዝኛው ብዙም የተማረ አይመስለኝም። ግን ፍቅርም ቢሆን ጠላቶች ቤት እየገባ ሀገር እያይ ድረስብሽ ፎንቃ ሲይዝ አይደለም ጠል የለሽ እኔ ችግሩ ሲያጋጥምሽ፣ በተለይ ፎንቃ ይዝ ችግሩ ሲያጋጥምሽ አይደለም ጠላት ቤት ልንገርሽ፣ ቦምብ ትረግጫለሽ። ያንን ሰው ጭጭ ለማስዋል ወይ ያንን በፍቅር ሳታሸንፊ ስትቀሪ፣ በፍቅር ሳያሸንፊ ስለቀረ አሁን አንቺን በማናደድ በሚችለው አቅሙ በሙሉ በማዋረድ ትገማለች በማለት ትሸታለች በማለት እኔ ነኝ የምረዳት እኔ ነኝ እንዲማደርጋት ምክንያቱም ተሸንፏል። በቃ ዘርበል ተብሏል። አልፈልግህም ብለዋለች። ገብቶችል። አልፈልግህም ብለዋለች። ልጅቷ አልፈልግህም ብለዋለች። ገባችሁ? ስለዚህ አሁን ምንድን ነው ወንድ ልጅ ደግሞ ልንገር፣ ሴት እኮ ትሻላለች። ሴት እኮ ትሻላለች። ወንድ እኮ እከክ እኮ ነው ካፈቀረ